እኔ ቂጣችሁ ድረስ ቆአሉ እኮ ተጣልተዋል። እስከ እስከ ቂጣችሁ እኮ ነው እየሳቀዋሉ። አልተጣሉም እነሱ። እሺ፣ ዛሬ ብቻ ምግቤ በደንብ ይብሉና ነገ ያቋርጠዋል።

እሽ ሃይምሻ ታደላ፣ ሀይሚሻ የታደላ ብሩኬ ደግሞ ያለማየው ልጅ የስራ ሰው ናቸው። ታደላ ብሩኬ ያለማየው ልጅ

ማለት ነው። በደንብ እንትን ማውቀው ተነካሽ አይደል አንቺ በማን ነው ታደሳ ነው አይደል ታደላ ነው ታደሳ ነገሩ ይሄ ስም ማለት ነው በም ሀይ ሚሻ የታደላ ልጅ የታደሳ ነው ታደላ ነው ባለ

ሚሃይሚሻ ታደሳ ማለት ነው። ሚዲያውን አንጫጫች እኮ ታደላ ታደሳ ነው። ሃይማኖት ታደሳና አንቺ ታደሴ ሳይሆን ሃይማኖት ታደሰ። እኔ ደግሞ ሃይማኖት አልፈለግም አልወደም ስለማልወደም

አዩ አለሽ፣ ወጥቼ ልምጣ። እንትኑ ነው ጫለሙ ቢሉ ገስቱ ጫለሙ። እኔ እኮ የአሜሪካ ባንዲራ ሲያይ ማለት ነው፣ ደንግጬ ነው። እናንተ እኔ በእናንተ ስቃለሁ። ሴትዬ አጠገብ ይሆናብኝ። አውሬ ውዴ፣ አውሬ አሜሪካ፣ አውሬ አውሬ አውሬ። ናኒ ናኒ፣ ስራ ላይ ናኒ። ያ ምንድነው

ሳክል ሆነ እንዴት አዳኮራ ኮራ የምትልብን ምሳ ገና ገና ዘገጀች እንጀላከችም። የኔ እናት ፈጣሪ ያስጠርቃል አላ ያስጠርቃል። ኔ ወይ እናንተ ስታወሩ እኔ ሴትየዋ ጋ ሁኝ ማለት ነው

ስራ መቼም እኮ የእነሱ አያልቅም እኮ መቼም አያልቅም፣ ታውቂያለሽ። አንቺ በዚህ ሰሞን ደግሞ የእኔ ሴትዮ ቪዲዮ የሚለቅበት ሰዓት ማለት ነው፣ የኔ ሰዎች ማለት ነው። ጭንቅላቴ ላይ እየሆኑ ነው፣ ጭንቅላቴ ላይ እየሆኑ ነው። አቆራርጬ ነው እያየሁት መጣሁ። ቪዲዮ እኮ አያልቅም እሷን ብላለች ግን የእኔ ሴትዮ እኮ አራዳ ናት። ምን ትላለች? እጨርሳለሁ ብለሽ ድካን ውስጥ አትግቢ። ትንሽ ትንሽ ትዳኛለች እሷ ራሱ እሱም ለምቼ ነው። ትንሽ ትንሽ ችግር እኮ ነው። ለምን አንድ ስለሆንኩኝ ብዙ ምንትን አትለው ጫናት ያረገ

ይሁን የምርጥን ቅልፍ ሳይነሳሽው አንቺ በቃ ያለሽ ሰውነትሽን ራሱ እንትን የሚያደርግ ነገር አለ አይደለ? እረፍት ምናምን የሚባል ነገር አለ። በቃ ከዛ ላይ እንትስክ ስትቀሰቅስሽ በጣም ነው የሚያስጠላ። ይሄ ነው በቃ የሚሰለጥን።